የራእይ ዳሰሳ ክፍል 18 የኦሪትና የዮሐንስ ራእይ ግንኙነት። ራእይ ምዕራፍ 15 ከቁጥር 5 እስከ 6። ጤና ይስጥልኝ። አሁን የምንነጋገርበት ርዕሰ ጉዳይ የሙሴ ትእዛዝ ስለሆነው የእግዚአብሔር ሕግ ነው። ይህ ለአማኞች ምን ያህል ጠቀሜታ አለው? ምክንያቱም ብዙ ሰዎች ሲያስተምሩና ሲናገሩ እግዚአብሔር የኦሪትን ሕግ አስወግዶታል ይላሉ። ለዚህ መጽሐፍ ቅዱሳዊ መልስ ምንድነው? እንግዲህ በዚህ ሰዓት በራዕይ ዳሰሳ ትምህርት ላይ የምንነጋገረው ስለዚህ ጉዳይ ነው። መጽሐፍ ቅዱስን አውጥተህ ከእኔ ጋር የራእይም መጽሐፍ ምዕራፍ 15 እንድትመለከት እጋብዛሃለሁ። ምክንያቱም ኦሪት የተጠቀሰው በዚህ የቅዱሳት መጻሕፍት ክፍል ውስጥ ነው። በቅርቡ አንድ ሰው ኢሜል ልኮልኝ ስለ እርሱ አመለካከት አጋርቶኛል። ለዚህም በጣም አድርጌ አመሰግናለሁ። ኦሪት ካሁን በኋላ ለአማኙ ጠቀሜታ የለውም የሚል አመለካከት ነበረው። መልሼ የጻፍኩኝ ሲሆን መልሴም ይህ ነበር። የኦሪት ሕግ ለእግዚአብሔር ምን ያህል ጠቀሜታ አለው የሚል ሲሆን፣ እኛ ከጌታ ጋር ሁልጊዜ መስማማት አለብን። እግዚአብሔር አሁንም ድረስ በኦሪት ውስጥ ያለውን ጠቀሜታ ያያል። አንድ ነገር ማወቅ አለብን። ኦሪት የጽድቅ መሳሪያ መሆን አይችልም። ይህ ትርጉም የሌለው ነገር ነው። ኦሪትም በመውሰድ በሕይወቴ ተግባራዊ ባደርገው ጽድቅ ያስገኛልን? ፈጽሞ ይህ አይሆንም። ኦሪት የጽድቅ መሳሪያ አይደለም፣ ነገር ግን ጽድቅና አመጽ ምን እንደሆነ ይገልጻል። በመጽሐፍ ቅዱስ በፍርድና በእግዚአብሔር ሕግ መካከል ያለውን ግንኙነት እንመለከታለን። ነገሮችን በትክክለኛ ሁኔታ ላይ ለማስቀመጥ እግዚአብሔር ለመፍረድ የሚጠቀምበት መሳሪያ የእግዚአብሔር ሕግ ነው። ይህን የምለው ግን በመንፈስ ስንመላለስ እና የሕግን ጽድቅ ስንፈጽም ሲሆን ጳውሎስ በሮሜ 8 ቁጥር 4 ላይ እንደተናገረ ውጤቱ ምን ይሆን? ነገር ግን ትእዛዛትን በመፈጸምና በመደሰት መካከል መጽሐፍ ቅዱሳዊ ግንኙነት አለ። እንዲሁም የእግዚአብሔርን ትእዛዝ ችላ ስንልና ስንተላለፈው እርግማን በሕይወታችን ይከሰታል። ሙሴ ለእስራኤል ልጆች ምን አላቸው? ሕይወትን በመምረጥ በረከትን እንድታገኙ ዛሬ በፊትህ ሕይወትና ሞትን በረከትና መርገምን አኑሬአለሁ ይላል። እንግዲህ የዚህ ጥናት አስፈላጊነት በራእይ ምዕራፍ 18 ላይ በሁለት ቁጥሮች ውስጥ ይገኛል። አውደ ንባቡ የራእይ 15 መገለጥ ነው። ይህ ክስተት ከራእይ 16 በፊት እንደሚሆን በግልጽ ይታያል። በዚያም የሆነው የእግዚአብሔር ቁጣ በሙላት ሲፈስ ነው። እንድትረዱት የምፈልገው ነገር እዚህ ጋር ነው። የራእይ መጽሐፍን ስንመለከት እግዚአብሔር በፍጥረት ላይ ሙሉ ቁጣውን ማፍሰስ ሲጀምር ውጤቱም የእግዚአብሔር ስርዓት እንደሚሰፍን እናውቃለን። እስቲ በተለየ መንገድ ልበለው፣ የእግዚአብሔር ፍርድ ውጤቱ የእግዚአብሔር መንግሥት መመስረት ይሆናል። ነገር ግን በእነዚህ ሁለት ጥቅሶች ውስጥ የተገለጸውን እንድታዩ እፈልጋለሁ። ከእኔ ጋር የራእይ መጽሐፍ ምዕራፍ 15 ቁጥር አምስትና ስድስትን ብቻ እንመለከታለን። እንግዲህ እንዲህ ይላል፣ ከዚህ በኋላ አየው የምስክር ድንኳን መቅደስ በሰማይ ተከፈተ ይላል። የእናንተ መጽሐፍ ቅዱስ መቅደስ ሊል ይችላል። ይህ ግን ትክክል አይደለም። እዚህ ላይ ያለው ቃል መቅደስ አይደለም። በግሪክ መቅደስ የሚለው ቃል ዙሪያው እሳት የሆነ የሚለው ቃል ነው። በጥቅሉ ሲታይ የሚናገረው ስለ ቤተ መቅደስ ነው። ይህ የምስክር ድንኳን የሚለው ቃል ሲሆን ብዙ ጊዜ ከሚተረጎምበት መንገድ አንዱ መቅደስ የሚለው ሲሆን በዚህ አውድ ውስጥ የሚናገረው ስለ ቅዱስተ ቅዱሳን ነው። በመገናኛው ድንኳን ጥናት ላይ አንድ ነገር እናውቃለን። በመገናኛው ድንኳንና በቤተ መቅደሱ መካከል ውስጣዊ ግንኙነት አለ። የመገናኛው ድንኳን በመጀመሪያ የመጣ ሲሆን ከዚያም ቤተ መቅደሱ በኢየሩሳሌም ተሰራ። ለምሳሌ በቅዱሳት መጽሐፍት በዕብራውያን መጽሐፍ ላይ ሙሴ የማደሪያውን ድንኳን ሲሰራ ልክ በሰማይ እንዳለው ምሳሌ እንዲሰራ መመሪያ ተሰጥቶት ነበር። ስለዚህ ይሄ መገናኛ ድንኳን በሰማይ ያለውን ነገር የሚወክልና የዚያ ቅጅ ነበር። እንግዲህ እዚህ ላይ እየተነጋገርን ያለነው ነው ስለ ሰማያዊ የመገናኛ ድንኳን እንጂ ስለ ምድሩ አይደለም። በድጋሚ ጥቅሱን ስናነበው እነሆ የምስክሩ ድንኳን በሰማይ ያለው መቅደስ ተከፈተ ይላል። ለእኛ ዓላማ ሲባል በዋናነት በቅድስተ ቅዱሳን ውስጥ ያለው ምንድን ነው የቃል ኪዳኑ ታቦት ነው የቃል ኪዳኑ ታቦት ደግሞ የምስክሩ ታቦት ነው ይህ ምንን ያመለክታል በታቦት ውስጥ ምን ነበር ከብሉይ ኪዳን አንጻር የምናየው ከኦሪት ጋር የሚዛመዱ ጽላቶች ሲሆኑ አጽንኦቱ የእግዚአብሔር ትእዛዝ ነው ጥቅሱን በድጋሚ ተመልከቱት ከዚህም በኋላ የምስክር ድንኳን መቅደስ በሰማይ ተከፈተ ሰባቱን መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ ይላል እነዚህን መቅሰፍቶች የያዙ ሰባቱ መላእክት የወጡት ከቅዱስ ተቅዱሳኑ ከመቅደስ ነው። ይህ ጠቀሜታው ምንድን ነው? መቅደስ የሚለው ቃል ፋይዳውስ ምንድን ነው? እየተነጋገርን ያለነው ስለ ታቦቱ፣ ስለ ሕጉና ስለ ምስክር ታቦቱ ስለሆነ ለዚህ ነው ይህ ቃል ጥቅም ላይ የዋለው። ይህም የምስክር ድንኳን ሲሆን ይህ ማለት የቃል ኪዳኑ ታቦት የያዘው መዋቅር ማለት ነው። እግዚአብሔር በጽድቅ ሊፈርድ በጀመረ ጊዜ እንዲሁም የዚህን ዓለም ነገሮች በጽድቅ ስርዓት ውስጥ ወደ እርሱ ለማምጣት የተጠቀመው የፍርዱ ምንጭ ምንድን ነው? እንግዲህ እዚህ ላይ የምናየው የእግዚአብሔር ሕግና ኦሪትን ነው። ለዛ ነው የምስክር ድንኳኑ በሰማይ የተከፈተው። ስለዚህ በራዕይ ውስጥ የምናገኘው ሕግና የሚካሄደው ፍርድ እንዲሁም ጽድቅ እንዲሰፍን የሚያደርገው የእግዚአብሔር መንግስት ስትመጣና ስትመሰረት ነው። ስለዚህ ማንበባችንን ስንቀጥል ሰባቱንም መቅሰፍት የያዙ ሰባቱ መላእክት ከመቅደስ ወጡ፣ ከተልባ እግር የተሠራ ጥሩ የጌጥ ልብስ ለበሱ፣ ደረታቸውንም በወርቅ መታጠቂያ ታጠቁ ይላል። እዚህ ላይ ለወርቅ የተሰጠው ትኩረት ጠቃሚ ነው። ምክንያቱም በቃል ኪዳኑ ታቦት ላይ የተቀመጠው ምህረት ንጹሕ ወርቅ እንደሆነ ስለምናውቅ ነው። የቃል ኪዳኑ ታቦት በጥሩ ወርቅ ከተሸፈነ ከግራር እንጨት የተሰራ መሆኑን እናውቃለን። ወርቅም ትርጉም ያለው መሆኑን እናያለን። ምክንያቱም ይህንን የቃል ኪዳን ታቦት ያስታውሰናል። ይህ ሁሉ ደግሞ እግዚአብሔር እምነትና ሕይወት በሌላቸው ላይ ፍርድን፣ እምነት ባላቸው ላይ የዘላለም ሕይወትን ለማምጣት በኦሪት ሕግና በትእዛዙ እንደሚጠቅም አንድ ነገር ያሳየናል። ይህንን የምንረዳበት ሌላው መንገድ ደግሞ እግዚአብሔር ያንን በሰማይ ያለውን የምስክር ድንኳን የሚከፍትበት ምክንያት ሁለት ነገር ይወጣ ዘንድ ሲሆን ይህም በረከቱና እርግማን ነው። ያላመኑትንና የድነት መበጀትን የናቁትን የሚያጠፋ ነው። በረከቱ ደግሞ የምድሪቱን ቤዛነት የሚቀበሉ ዘላለማዊና የመንግስቱን በረከት ያገኛሉ። ስለዚህ የመጨረሻውን ዘመን ስንመለከት ከእግዚአብሔር አንጻር ኦሪት አሁንም ጠቀሜታ አለው። ለዛም ነው የመንግስቱ አስተሳሰብ ካለን ኦሪት ባስተሳሰባችንና በባህሪያችን ውስጥ ትልቅ ቦታ የሚይዘው። ደና የዛሬውን ትምህርት በጥሞና ስለተከታተላችሁኝ እያመሰገንኩ በቀጣዩ ትምህርታችን እስክንገናኝ ድረስ ጌታ አብዝቶ ይባርካችሁ። Well, we hope you will benefit from today's message and share it with others. Please plan to join